ሰላም ሰላም ብዙዎቻችሁ ወደ ከብት እርባታ መግባት ትፈልጋላችሁ። ነገር ግን በጣም ጥያቄ የሚፈጥርባችሁና የሚያስጨንቃችሁ ጉዳይ ጥሩ የወተት ምርትን የምትሰጥ ላም እንዴት መምረጥ እንችላለን የሚለውን ሁለት ቲፖች ልስጣችሁ። ሁለቱም እንግዲህ ላሞች ላይ ማየት የምችሏቸው ናቸው። ለጊደሮች የሚመከሩ አይደሉም፣ ለጊደሮች የሚመከሩ አይደሉም፣ ለላሞች የሚመከሩ ብቻ ናቸው። ወይም ደግሞ የመጀመሪያ ውልደት፣ ሁለተኛ ውልደት፣ ሶስተኛ ውልደት ላይ ያሉ እርግዝናም ያላቸው ሊሆን ይችላል። እየታለቡ ያሉ ሊሆን ይችላሉ። እነዚህን መለያ መንገዶች ናቸው የመጀመሪያው ሁለቱንም የምንመለከታቸው እዚህ የጡት ወሽ የምንለው ላይ ወይም ደግሞ ግታቸው በተለምዶ ግት ብለን እንጠራዋለን፣ የጡት ወሽ ብለን የምናነሳቸው ናቸው። የጡት ወሽ ላይ ማየት ካሉብን ነገሮች ውስጥ በጣም ተጠቃሽ የሚሆኑት ይሄ የግቷ እዚህ ጋር የምትመለከቱት የጡት ወሽ የምንለው ከዚህ እስከዚህ ያለው ርቀት ወይም ደግሞ ወደ ሰውነቷ ወደ ሆዷ አካባቢ የመወጠር አቅሙን ወይም ደግሞ መለጠጡን ማየት ይኖርብናል። ብዙ ጊዜ አይታችሁ ከሆነ እርባታ ላይ ያላችሁም ትኖራላችሁ ይሄ አጫጭር የሆነ እዚቹ ጋር ተወስኖ ብቻ ወደ ታች የረዘሙ አይነት ግት ያላቸው ወይም ደግሞ የጡት ወሻ ያላቸው ብዙ የወተት ምርት ያላቸውም ከብቶች አይደሉም ብዙ ጊዜ ብዙዎቻችን እንደምናውቀው ማለት። ስለዚህ ይሄ ሰፋ ያለ የተወጠረ ከዚህም የተወጠረ ከዚህ በተጨማሪ ደግሞ ከኋላ በኩልም ስንመለከት ደግሞ ከኋላ ቆማችሁ ኋላ ቆማችሁ እንደዚህ ስትመለከቷት ይሄኛውም ደግሞ ወደኋላ የወጣና ወደ ላይ ከፍ ያለ የተንጠለጠለ ወይም ደግሞ የተጣበቀ ከላይ ማለት እንጂ ወደ ውስጥ የተወሸቀ አይነት የሚሆን ከሆነ ከብቶቻችን የወተት ምርት ላይ ረጅም ጊዜ መቆየት የምድላቸው አጠራጣሪ ይሆናል። እንዲሁም ደግሞ ብዙ ወተትም ይሰጡናል ማለትም አይደለም። ስለዚህ አጠር ብለው የተንጠለጠሉትን መምረጥ የለብንም፣ ሰፋ ብሎ የተወጠሩትን ብቻ ወደ ሆድ እና በዚህ በኩል ከኋላ በኩል ቆመን ስንመለከታቸው ደግሞ ይሄ የጡት ወሽ ወደ ላይ የመወጠሩን። ሌላ ደግሞ አንድ ቲፕ ልጨምርላችሁ ብዙ ጊዜ አለባ ጊዜ ላይ በጣም አስቸጋሪ ናቸው ከሚባሉ ነገሮች ውስጥ ጊዜ መፍጀት ነው፣ አይደለም አንድ ላም ላይ እንግዲህ ረጅም ሰዓት በአለባ ጊዜ ላይ ማሳለፍ ነው። ያንን ነገር ግን የሚቀንስላችሁ ወይም ደግሞ ጥቅም ከሚሰጧችሁ ነገሮች ውስጥ እዚህ ጋር ለምሳሌ ተመልከቷት፣ የአራት የጡት ዘንግ አላት እቺ ከብት ለምሳሌ አራት የጡት ዘንግ በትክክል ታያላችሁ። በዋናነት እንግዲህ ዋና የጡት ዘንግ የሚባለው በዚህ በኩል ያለው ነው። ሌሎቹ ግን ጠምደን ልንይዛቸው በአለባ ጊዜ ላይ አንዱን ጠምደን ሌሎቹን እየቀያየርን የምንጠቀምባቸው ናቸው። ስለዚህ አንደኛው የጡት ዘንግ ተመልከቱት። የዚች የወተት ላም እንግዲህ ተመልከቷት። ጥሩ የወተት ላም ናቸው ከምንልባቸው መስፈርቶች ውስጥ የምትካተት ነች። አንደኛው የጡት ዘንግ እስከ ሁለተኛው ያለው ርቀት በጣም ሰፊ ነው እንደምትመለከቱት። ከዚህ በላይም ደግሞ በሰፋ ቁጥር ደግሞ ላሚቷ የወተት የማምረት አቅሟ እጅግ በጣም እየጨመረ ይመጣና ከዚህ በተመሳሳይ ደግሞ እናንተም ደግሞ አልባችሁ ለመጨረስ በአጭር ጊዜ ውስጥ ከብቶቻችሁን አልባችሁ መጨረስ ትችላላችሁ ማለት ነው። ስለዚህ እነዚህ ሁለቱ ቲፖች ናቸው። ሰላም።